ሰላም አለይኩም ራህመቱላሂ ወበረካቱ፣ እንዴናችሁ ቤተሰብ። እባካችሁ ፕሊስ፣ በአላህ ዛሬ ላስቸግራችሁ፣ ይህን ቪዲዮ እስከመጨረሻው አይታችሁ ሸር እንድታደርጉልኝ ይህችን እናትን እናስደስታት። የኦቲስት ወይም የአይምሮ እድገት ውስንነት ያለበት ልጅ የአስራ ስምንት ዓመት ጎረምሳ ልጅ አይናገርም፣ አይሰማም፣ ሀሳቡን አይገልጽም። ጠፍቶባታል። ይሄንን ቪዲዮ ሼር ኮፒ ሊንክ በማድረግ ባካችሁ አድርሱልኝ፣ አብረን እንከታተለው። የትውልድ ስፍራው አንጾኪያ ገምዛ ሸዋ አንጾኪያ ገምዛ መኮይ ከተማ ይባላል። የጠፋብን ሮብ ዕለት ጠዋት አስራ ሁለት ሰዓት ነው ከእንቅልፉ ተንስቶ የጠፋብን። ምናልባት ያየ ሰው ካለ በዜሮ ዘጠኝ አስራ ስድስት ሀያ ስድስት ዜሮ አራት ሰላሳ ሁለት ያሳውቁን። ለእናቴ ሁሉም ሰው ለእናቴ ስል እናቴ እያለቀሰችብኝ ነው። ልጅ ማውራት አይችልም፣ መስማት አይችልም። እራሱ ጋር አይደለም የትም ሞርቆ ወንድም የሆነ ነገር ሳይሆንብኝ ሁሉም ኢትዮጵያውያን ወንድሜን እንዳትፈልጉ ብዬ እናጠይቃለሁ። እንደሰማችኋት ይች እች እህቱ ነች። በዱባይ ከተማ ነው የምትኖረው። እባካችሁን ከእናንተ የበለጠ የሚረዳኝ የለም ይህንን ወንድሜን ሸር በማድረግ ተባበሩን እያለች ስለሆነ እንደምንም ብላችሁ እባካችሁን አገር ላሉ በመንገድ ላይ ላያችሁት፣ ቤታችሁ መጥቶ ውሃም ለምኖ ሊሆን ይችላል፣ ቁራሽም ለምኖ ይችል ይሆናል። ያያችሁ ይዛችሁ ለፖሊስ ስጡት። ይሄን ስልክ ቁጥር እናስቀምጥላችኋለን። እኔ ራሴ በውስጥ አስቀምጠዋለሁ። ደውላችሁ እናትና አባቱ እህቶቹ በስቃይ ላይ ስለሆኑ ሸር በማድረግ ባላስም ደግሜ ጠይቃችኋለሁኝ ባካችሁ ተባበሩኝ። ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው። እያምን አለው አቅም ይኑራቸው። አቅም ሁሌ ከራሷ ጋር አይደለችም። ምንም ነገር የምታውቀው ነገር የለም። እኔ ነኝ ደግሞ ትልቅ፣ እኔ ነኝ የመጀመሪያ ልጅ፣ እኔ ነኝ ለወንድሜ ድምፅ መሆን ያለብኝ። ስለዚህ ሁላችሁም አግዙ ነው የምለው አላህ ያስገኝልሽ። እኔም አሁን ላይ በጣም ነው አቅም ያጣሁት። በቃ እኔም ስራ መስራት አልቻልኩም። በቃ ከራሴ ጋር አይደለሁም፣ ግን ግዴታ ስለሆነብኝ ነው፣ እኔ ብቻ ስለሆንኩ። እናቴማ በርትቼ ራሴን መበርታት እንዳለብኝ ነው የተሰማኝ። እናትሽ እንድትበረታ ደግሞ አንቺ መጠንከር አለብሽ። ምንም አይሆንም። እንደዚህ አይነት ልጆች እኮ ምንም አይሆኑም ማሬ ምንም አይሆኑም። ምን ክድ እንትን እላቸዋለሁ ልክ ልሻ ያለው በቃ ዜዛ ሺ ያለውን ነገር ማሳወቅሻለሁ። ችግር የለውም። እሺ እሺ፣ ማሪ፣ እሺ፣ አይዞሽ። አንቺ ለክፉም ለደጉም አንቺ ኦ ማ ለክፉም ለደጉም አንቺ ጠንከር በይ፣ እናትሽ እንድትጠነክር እኛ በምንችለው ነገር ሸር እናደርግልሻለን። ላኪልኝ ፎቶውን፣ አብሽሪ። እኔ በጣም ነው መጥፋት የምፈራው አሁን ተነስቼ ሄጀ በሬን ነው ያየሁትና እኔ ስለሚጨንቀኝ ነው የልጅ መጥፋት ማሬ፣ ለዛ ነው የምፈራው። ጠፋ እያላችሁ ሰው አትምጡብኝ የምለው እኔ ስለሚጨንቀኝ ነው ስለሚያመኝ ነው ወላ መጥፋት በጣም ስለምፈራ ነው። በመጥፎ እንዳይመስላችሁ እኔ ጠፋ ሲባል እኔ አሁን አልተኛም። በቃ ስጨነቅ ነው ማድረው። እኔ ህመሙ ኖብኛል። ወላ እዩ አሁን ተነስቼ ሄጄ የተቆለፈ በር ነው ሂጃ ያየሁት። በቃ ስወሰወስ ነው ማድረው። ልጅ ወታብኝ እንዳትሄድብኝ ይፈራለሁ። በቃ ይጨንቀኛል፣ እና ለዛ ነው እሽ፣ ማሬ፣ እኔ እረዳሻለሁ አዚዛ። ኔ ሆነ አደለም እናንተን የማውቃችሁ ሁላችሁንም። እኔ ስደት አለም ነው የምኖረው ሁላችሁንም እከታተላቸዋለሁ። ግን እኔ ደግሞ በይሄ ነገር ሲደርስብኝ ሁሉንም ሰው በቃ ድምፅ ሆኖ ለማለት በጣም ሞከርኩ። አብሶ እናቴን ሳያት እኔ ራሱ አቅም አጣው። በቃ እኔ ሰው ቤት ነው የምሰራው፣ ስደት ነው የምሰራው። ደዳተ በቃ አቅም አጣው። ማልቀሱ መፍትሄ አይሆንም። አይዞሽ፣ እናትሽን በርቻን በርትተሽ እናይዞሽ አትጨናነቂ፣ ምንም አይሆንም፣ ይገኛል። አይዞሽ ነ እነሱ ምን የ ሲሄዱ መንገዱን መንገዱ ምኑንም አያውቁትም። ፈጣሪ ናቸው ፈጣሪ ጠብቀዋል። የእናቴ አባት ምንም አይሆንም። ታያለሽ ምንም እንደማይሆን አሁን እናቴ ብቻ ናት ያለችው። ይሄን ሰሙን ያልተንከራተችበት የለችም። ታውቃላችሁ የእናትን አንጀት ሊጠፍቶባት። በዛ ላይ በቃ ያልፈለገችበት ቦታ የለም። በቃ ያልፈለገች ተስፋ ቆረጠች። እናቴ በጣም ተስፋ ቆረጠችብኝ። ያኔ በቃ እኔ ምን እንደሚሰማኝ ለሁላችሁም እነግራችሁ አልችልም። እንደ ታላቅ እናት ስታለቅስ አይዞሽ አይዞሽ፣ በሃይማኖትሽ ጸሎት አድርጊ። ማስረዳት አይጠበቅብሽም። እናትሽንም አላህ ይደግፈዎት። ኢንሻላህ፣ ልጁም ይገኛል። አብሽሪሽ፣ አላህ ከሱ ጋር አለ። እሺ አሁን አሁን እልክላታለሁ። ችግር የለውም ለዚዛ፣ ስሙንም የተወለደበትን አካባቢ ከፈለግ ችግር የለም። እንትን እላለሁ፣ ድምፅ ሆኖ ነው የምለው። በቃ ይህን ድምፅ ሆናችሁ ወንድሜና፣ እንዴ እንዳገኘ ብቻ እርዱኝ፣ ርቆ ሳይሄድ መስ ስለሆነ የሚፈልገው ርቆ ሳይሄድብኝ እርዱኝና ቶሎ ላገኘው ነው የምለው። ጥቅጠኛ ነው፣ ምንም ነገር እንደማይሆን አይዞሽ። አመሰግናለሁ ሁላችሁንም። ተረታችሁኝ ስላስገባችሁኝ። እኔ ስድስት ቀን ይኸው ሰባት ቀን ነው ሁሉም ቤት እንደዚህ እያለቀስኩ። ግን በእርግጥ አህመድም ቪዲዮ ሰርቶልኛ ግን ብዙ እይታ ስለሌለው ላገኘው አልቻልኩም እንጂ ብዙ ሊረዱኝም የፈለጉ ሰዎች አሉ። ግን እናንተ ደግሞ መወር ትንሽ እይታ ያላቸው ሰዎች ስትረዱኝ በአጭር ጊዜ ላገኘው እችላለሁ። እንሻአላ አይዞሽ እኔ በሁሉ በምጠቀማቸው ስልኮች ሁሉ እለቅልሽ አለሁ። በዚህኛውም ደግሞ ዛሬ ማታ ሰራና ነገ ጧት ላይ ለቀዋለሁኝ፣ እይታ እንዲኖር። አይዞሽ እሺ፣ በምንችለው ሸር እናደርጋለን። አይዞሽ፣ በዚህኛ ከጎንሽ ነን። አንድ ጊዜ ሳይሆን ሁለት፣ ሶስት፣ አራት ጊዜ ሸር ልናደርግልሽ፣ ቪዲዮ ልንሰራ ከጎንሽ ነን። ምንም ችግር የለም አይዞሽ። እኔ ነገ ተመልሰሽ ብትመጭ በነገራችን ላይ አላቅሽም፣ ወላሂ እውነቴን ነው ትግስት። ስለዛ አይዞሽ እንድናቀሽ እሱ ኑሩ ፋይል አድርጊው ማሬ፣ በእሱ ልናቀሽ እንችላለን። እሺ ከአሁን በኋላ አደርገዋለሁኝ። ችግር የለውም። ምክንያቱም ሌላ ሁኑ ወንድምላጠፊበትና ፕሮፋይል ያሉ ቤት ስትገቢ፣ የቱንም ቦታ ብትገቢ ራሱ ያስገቡሻል ማሬ፣ ችግር የለውም። እስኪ ምንም ችግር የለውም። አይቼዋለሁ እንግዲህ ከእኛ ይሄኔ ከምኖርበት ቤተሰቦቼ ካሉበት በቀላሉ ከአምስት መቶ ብር ትራንስፖርት የራቀ ነው። ሴትዮ አሁን አይቼዋለሁ ያለችው ቦታ ገብቶሻል። አሁን ይሄ ሀገር ሪከርድ እንዲደረግ ነው። ቆይ አንድ ጊዜ ፈጡሚ፣ አሁን ይሄ ላይ ከተወለደበት ቦታ የአምስት መቶ ብር መንገድ ርቀት ሂዷል ማለት እኮ ቢያንስ ያኔ የአንድ ቀን ውሎ ሂዷል ማለት ነው። አዎ አዳሩን ሮብለት እስከ ሮብለት ጠዋት ነው አልኩሽ። እንግዲህ ጠዋት አስራ ሁለት ሰዓት ነው እስከዛ ሰዓት ድረስ እንግዲህ እናት የተዋለ አስራ ሁለት ሰዓት ነው ድንገት የጠፋት እስከ ማታ ማታ አስራ አንድ ሰዓት ላይ ወደዛ ወደ ወጅድ የሚሄድበት መናኸሪያ ጋር አይተነዋል ብለው አንድ ሰው ነገሩ፣ ለእኔ በፖሰትኩት ላይ ማለት ነው። ወጅድ አካባቢ ደግሞ እኔ ጠይቁልኝ ብዬ ስል በመጠየቅ በመጠየቅ ወጅድ የሚባል ቦታ ላይ አይቼዋለሁ ብላ ደግሞ አሁንም አንድ ሴት ነገረች። ስለዚህ አንዷ ሴት ብትዋሸኝ፣ አንዷ ሴት አትዋሸኝም። ገብቶሻል? ምናልባት እዛም አካባቢ እዛ አካባቢ ላሉ ሰዎች አሁን አሁን ይሄን ስሙን እንዴት አድርገን ነው የምንጠራው? እኛ ይሄ ቀበሌው፣ ወረዳው፣ የዛቸ ከተማ ስም ታስፈልጋለች እኮ የኔ ቆንጆ፣ የሚያብራራልሽ እዚህ እዚህ ቦታ ለራሱ እንደ አዲስ ነው። በቃ ስሙን የማውቀው እኔም አላውቀውም። በቃ ሴትየዋ ነገረችኝ እንጂ አላውቀውም። ከዚህ በፊትም ጠፍቶብን ስለነበረ ወደዛው ሽቅ ሽቅ ወጥቶብን ስላገኘ ነው ምናልባትም ይወጣል የሚልም ሀሳብ ስላለኝ ሦስት ነገር ስለተምታታብኝ ነው ከዚህ በፊት ይባ ቦታ ነው ያገኛችሁት ከዚህ በፊት ጠፍቶብን ሳይሆን ማለት ነው እንደዙ ድንገት ይወጣል ድንገት ይወጣባትና ከእናቴ ያበልጣትና ይወጣል አገሩ በጣም ብርድ ነበር ገብቶሻል እዛ ሀገር ጃኬት ይለብሳሉ በቃ ብዙ ነጠላ ይለብሳሉ ብርድ አለ ይህን ልጅ ደግሞ ዝም ብሎ ወጥቶ እናቴ ሳታዩ በመኪና ሀዙዚ ላይ ተሳፍሮ ወጥቶ እዛ ሲያዩት እየበረደው እያንቀጠቅጠው በጎዳና ሲሄድ ያገኙትና ይይዙታል። ሲያዩት ከሌላ ሀገር እንደመጣ ተጠግ ደግሞ ቀርበው ሲያዩት እንደማያወራ ሲረዱት፣ መጻፍ ይችል ነበር ልጁ ሰውየው መጻፍ ይችል ይሆናል ብሎ ወረቀት ሲሰጠው የእናቴን ስልክ ቁጥር ይሰጠዋል። እንደዚህ ሆነ። ተስፋ አለሁ ተመስገን የሚጽፍ ከሆነ እግዚአብሔር ይመስገን። ያኔ ነው የዛሬ ሁለት ወር ሶስት ወር። አሁን ደግሞ ሞር አሞታል። ስለዚህ አሁን ላይ ጭንቅላቱ አያስታውስም። ያኔ በፊት በፊት ደህና ነበር። አሁን ላይ ደግሞ አሞት ከተነሳ ወዲህ ምንም የማስታወስ እንትን የለውም እንጂ ስልክ ቁጥር ለራሱ ያቅ ነበር በፊት። ኦኬ ስለዚህ አንድ ወቶብን ስላገኘ ነው ገና ሳንፈልግ ጥሩ ሰው አግኝቶ ለእናቴ ልጁን ስላስረከበት፣ ሁለተኛም ደግሞ አይወጣም ብዬ እኔ የምገምትበት ምንም ነገር የለም። ውጅድ የሚባል ቦታም ካሉ አሁን በእርግጥ ኢንተርኔት የለም እዛ ቦታ፣ ቢፖሰትም ለምሳሌ ሰው ሊያዩ ይችላል ነው ያሉ። ግን አንድ አንድ ሰው ተባራሪ ሰው ደግሞ ሊያዩ ይችላል። ሁሉም ሰው አይጠቀምም ማለት አይቻልም። እንደዛ ከሆነ ስሚ፣ እንደዛ ከሆነ ኮሜንቱን ተጭነሽ ቪዲዮ ስሪ፣ ኮሜንቱን ተጭነሽ ቪዲዮ ስሪ እንደ አይነት ነገር ሲኖር ኮሜንቱን ተጫኝና እባካችሁ ይሄን ይሄንን ብላችሁ ያላችሁኝ ወንድሜ ተባበሩኝ፣ ያዙልኝ፣ ምንድነው ከፍላ የሚከፈለውን ነገር እንከፍላለሁ፣ ስልክ ቁጥር ይሄ ነው፣ እናቴን አናግሩ ብለሽ ቪዲዮ ስሪ። ኮሜንት በተጻፈው ላይ ቪዲዮ ስሪ። ሴትዮዋ የነገረችኝ እኮ በኮሜንት ሳይሆን ለእናቴ ነው የነገረቻት። በማጠያየቅ እናቴ ስታጠያይቅ ስታጠያይቅ ተኮስቶ አይተው ለእናቴ ነው የነገረቻት ገብቷችኋል እዚያ አካባቢ አልሄዳችሁም ወይ? የሚወደው ቦታ ከሆነ መንገድ ዝግ ነው። አሁን ዛሬ አባቴ ሊወጣ ነበር። አባቴ ትልቅ ሰው ነው፣ ግን ሊወጣ ነበር። መንገድ ዝግቶ ሆኖ አሁን ነው ቤቱ አባቴ የመጣው። መኪናው አሁን ጧት የወጣ አስራ አስር ሰዓት አሁን ሳያገኘው መንገድ ተዘግቶ ተመልሶ፣ እንትና በቀናቴ ተስፋ ቆረጠች። በቃ ልጄ በቃ የለም ብላ በቀናቴ በጣም አለቀስ እኔ ውስጤ አልቅሷል ውስጤ ደምቷል። ግን ደግሞ እኔ እናቴ ሳለቅስ ደግሞ እኔ እዚህ ታየች እሷ ለእኔ መብራት እንዳይዘች እንትን እንዳይዘች፣ እሰው ሀገር ደግሞ አንቺ የሆነ ነገር እንዳትሆኝብኝ እንደዚህ እያለች፣ እኔ ደግሞ ካለቀስኩ እናቴ ሞር እጎዳታለሁ እናቴ እገላታለሁ ማለት ነው። ስለዚህ በቃ እንዳላለቀሰ ሰው እንዳላዘነ ሆኜ በቃ ይገኛል እንፈልገዋለን እያልኩ